ሚ ሀብሉን ካደረገችው በኋላ ግን የሆነ ነገር የተቀየረ ነገር የለም። አላያችሁም? አልታያችሁም? እኔ ግን ታይቶኛል። ፈዘዘች እንዳለ ማለት ነው። ማውራት አልቻለችም፣ እና ጭራሽ ሆኖ ተረጋግቼ እደውልልሃለሁ አለችው ማለት ነው። ያ ማለት ቀጣይነት አለው። ሰላም፣ ሰላም፣ ቤተሰብ እንዴት ናችሁ? ሰላማችሁ ይብዛል። አሁን ሆነም ቀረም ማለት ነው፣ ብሩኬን ብቻ አምጡልን፣ ብሩኬን አምጡልን። እኛ በጣም ናፍቆናል በእውነት የእኔ ጸባይ ሰናይ የእኔ ወንድም ሁሉን ቻይ እንዳንተ እኮ ትዕግስትን የተላበሰ የለም። አቦ ባለህበት እግዚአብሔር ይጠብቅ። ምስኪን አሁን ምን እየተሰማው እንደሆን እኮ ምንም የምናውቀው ነገር የለም። እና እንግዲህ ኩርንችት ማለት ነው። መጀመሪያ ሲመጣ ያሳየውን ስታይል አይታችኋል አደለ? የብሩኬ ስታይል ነው በነገራችን ላይ በጣም ብዙ ዩቲበሮች የብሩኬን ስታይል እየተዋረሱ አሉና ይሄ ደግሞ የብሩኬን ስታይል ወረስክ ብሎ ብሩኬ ሀይሚን ሲጠብቃት ሁሌ እንደዚህ እጁን ዘርግታርጎ ምናምን ይጠብቃታል። ቀፍ ያደርጋታልና አሁን ደግሞ ልክ እንደሱ ሰፍ ብሎ አልመጣም። ኮራጅ ምድረ ኮራጁላ ማለት ነው። መጀመሪያ የሰውን መኮረጅ አቆሙ። በራሳችሁ ስታይል በራሳችሁ ማንነት ንትም ልትኮሩ ይገባል። እና ሁሉ የምታደርጉት ነገር አሁን ጸጉሯ የምትነካካት ነገር ልክ ብሩክ የሚያደርገውን ነው እና በራስህ መጀመሪያ ኮንፊደንስ ይኖረ እና እንግዲህ ወደ ሀይሚ ስንመጣ ሀይሚ ቀለበቱን ማን ይሄ ሀብሉን ካደረገች በኋላ በቃ ቶታሊ የሆነ ፈዛለች ማለት ነው። እና ዛሬ ይሄ የተለየ ሀሳብ ነው የመጣልኝ ስላችሁ የተለያየ ብትንትን ያለ ሀሳብ የለም አንደኛ ስራ ሊሆን ይችላል። ሲቀጥል መስተፋቅር፣ ካልሆነ ደግሞ የሆነ ሀይሚ እየተገደደች አይነት ያለም ይሰማኛል። ምክንያቱም አንድ ሴት ልጅ እንኳን ሌላ የምትወደው ሰው እያለ ምንም ብትጣላውም ማለት ነው፣ እንኳን የምትወደው ሰው እያለ የማትወደው ሰው ባይኖራትም እንኳን ብቻዋን ብትሆንም በዚህን ያክል ደረጃ ወንድ እንዲነካት አትፈቅድለትም ማለት ነው። ምንም ነገር ባትችል ምንም ነገር ማድረግባት ትችል አይ እጀን ወደዛ አድርግ ብላ በቃ በስነ ስርዓቱ እንደዚህ ቆመ ሀውራ ማለት ትችል ነበረ፣ ማለት ነው። ሀይሚ ግን እንደዚህ አይነት ቃላት አልወጣትም። ታዲያ ይሄ ነገር የጤና ነው ትላላችሁ ወይ? አጭር ሰው እኮ ተንኮለኛ ነው ውዶች። ይሄና ሀብል ምን ብሎ ቱቱ ብሎ በታም ጥቶት እንደሆነ ስማን ያውቃልና ነው እንዴ? ጭራሹን እኮ በኋላ ስረጋጋ አውራሃለሁ አለችው ማለት ነው። ከስጦታም አልፎ ስልክ ሊያወራት ነው እና በዚህን ያክል እሱ ቦታ የሚሰጠው ምንድን ነው? እንደገና ደግሞ ለመልካምነቷ ነው ስጦታ የሰጣት ምን ችግር አለው ለምትሉ፣ መልካምነቷ ለኛ ይነግረን ሀይሚ መልካምነቷ ከዚህ በላይ ይገባታል። አንዱ ማሏሸው ነገር ከዚህ በላይ ይገባታል። ግን በዚህ ሰዓት ከዳኒ ስጦታ መቀበል አልነበረባትም ምክንያቱም አሁን ብሩኬ የለም ጠፍቷል። እሷ ራሱ እኮ የለም ጠፍቷል ስልኩንም ዘግቷል እያለች ነው። እና ስልኩ በመዘጋቷ አይግረምሽ ሀይሚ፣ ምክንያቱም አላነሳልም ከዚህ በኋላ እንዳደውል ብለሽው ዞሮ ስልኩ ቢሰራ እኔ እንጂ አላቅም አሁን ላይ ለማንም እያነሳ አይደለም ለወንድሞችም ለቤተሰብም የለም ከሁሉ ርቆ ነው ያለው። እና እና በዚህ ሰዓት ላይ እሷን ለማድነቅ ከሆነ የእሷን ማንነት የእሷን ባህሪ ለማድነቅ ከሆነ እኮ ብሩኬና ሀይሚ ከታረቁ በኋላ መልካም ነገር ካሰበ ከዛ በኋላ ለመልካምነት ብሎ ምንም አይነት ስጦታ መስጠት ብል ነበር። በዚህ ሰዓት ግን ይሄ የስጦታ አይደለም። እንደው ዝም ብላችሁ ነው እንጂ እናንተ የምታወሩት ማለት ነው። እውነት እውነቱ ሳይገባችሁ ቀርቶ ነው እንደዚህ ለመልካምነቷ የሰጣት ምናምን ብላችሁ የምታወሩት መልካምነቷን ሀይሚ ሀገር ያውቀዋል። በይህ ሰዓት ግን መሰጠት የለበትም ይሄ ስጦታ። እሷን ብትሆን መቀበል አልነበረባትም። እኔ ግን የተረዳሁት ነገር ማለት ነው ሀይሚ ጉልበቷ ከብሩኬ ላይ ብቻ ነው እግዚአብሔርን ከብሩኬ ላይ ብቻ ነው። አሁን ይህን ልጅ አንዴ በጥፊ ማቃጠል አቀቶች ነው እንደዛ ፀጉርሽን ሲነካ እንደዛ ይሄ ምናምንሽን ሲነካ ምናምን ተወዳን እያልሽ ዝም የምትዩ ማንም ሴት እንደዚህ አትፈቅድም። ማንም ሴት እንደዚህ ልትፈቅድ አትችልም። በፍጹም ማለት ነው። ስለዚህ ከዚህ በፊትም ተናግረናል። ይሄ ልጅ ምን እንደሚያደርጋት አይታወቅም። ሊያስፈራራት ሁሉ ይችላል ብለን ነበረ። ግን የፈራነው ነገር ሁሉ ደርሶ ስላየ ነው። ይህም ነገር እንደማይደርስ ምንም ጥርጥር የለንም። ወይስ ደግሞ መስተፋ ቅራስ አድርጎባት በቃ ዳኒ ዳኒ እያለች እንድትሮጥ ቢያደርጋት ማን ከልካ ያለው ማን ይዘዋል? እና ሀይሚ ከዚህ ከዚህ የራሱ ሽንብስቢ ብትጠነቀቂ ህይወቴን ራሴ ነው የምኖረው ማንም ስላወራ አይደለም ብለሻል በእርግጥ እውነትሽን ነው ህይወትሽን ራስሽ ነው የምትኖሪው ግን ይሄ ሁሉ ህዝብ ደግሞ አክብሮች ወልዶች የሚከታተልሽ ለአንቺ የማይበጀውን ነገር ነው እየነገረሻለን አንዳንዴ ምክር መስማትም ጥሩ ነው ወደ ተሳሳተ መንገድ እንዳይሄድ ያደርግሻልና አሁን እያደረግሻቸውን ያሉ ነገሮች ለኋላ በጣም ነው የሚጎዳሽ በጣም ጥሩ አይደለም አሁንም ከቤት ሽልሽ ይህን ነገር ባታደርጊው አሪፍ ነው ይመረጣል አውልቀሽ በጣም ስፍራቱ ብጤ ማለት ነው። ይህማ ደስ የሚለኝ ከፊቱ ላይ በጥሰፍለት ብትይ ነበረ። እሱን ብሎ ስጦታ ሰጪ። ኧረ እችን ሙለጋሽ ማሙድ፣ በሙድ ምን እያደረግክ እንደሆነ ማይገባን መስሎ ነው እንዲያንተ። ሰው እኮ እንደሱ ደደብ ይመስለዋል እኮ፣ የሁሉ ተመልካች እንደሱ ደደብ ይመስለዋል። እሱ እንደዛ ነዋ። ወይስ ሀይሚ አላቅም አሁን ብሩኬ ስለጠፋ፣ ምናልባት አልባት ይሄን ሲያይ ተናዶ ይመጣል ብለሽ አስበሽ ከሆነ በፍጹም ይሄ ነገር ብሩኬን ያርቀዋል እንጂ ሊያቀርበው አይችልም። በመጀመሪያ ደረጃ አሁን ሰው ሁሉ እንዲታረቁ እየፈለገ ነው። ጓደኞችም እየደወሉለት ነው፣ እሱን ለማስታረቅ ከሷ ጋር ማለት ነው። ግን አሁን የሸሻው ብሩኬ ነው። ስለዚህ እንደዚህ አይነት ነገሮችን እያየ ብሩኬ ለርቅ ራሱ የሚዘጋጅ አይመስለኝም ሳስበው። ምክንያቱም ይሄ ነገር ለብሩኬ ምን ያክል ከባድ እንደሆን ታውቃላችሁ። እንኳን አይደለም ስጦታ እንዴት ትመችኛለች ብሎ የተጣላ ሰው እኮ ነው። እና ታዲያ ይህን ሳይ እንዴት ነው ምንድን ነው የሚሰማው? እና ሌላው ደግሞ ማለት ነው እግዚአብሔር ብሎ ከፈቀደ እናንተ ትታረቃላችሁ። ሲጀመር እኛ ተስፋ አልቆረጥንም፣ እናንተ ናቸው እንጂ እኛ እስካሁን ድረስ ተስፋችን እንዳለ ነው። አንድ ላይ እንደምትሆኑ ነው የምናስበው። ሀይሚ ደግሞ በቃ ተስፋ ቆርጫለሁ ብለሽ ነው የምታወሪ ሁል ጊዜ ማለት ነው። እና ስለዚህ ተስፋ ቆርጫለሁ ያለ ሰው ደግሞ አንቺ ምናልባት የስሜትሽን ምናምን ልትናገር ትችላለች ግን ሌላ ሰው ስለ ብሩኬ ሲያወራ አትፍቀጂ በፈጠረሽ አምላክ የምር ይሄ ከፍት አስረኝ ምናምን ብሩኬ ያደረገኝን ያደረገችኝን እያለ ሲያወራ ያለፈ ያለፈ ነገር ነው አይደለ? እናንተ የተለያያችሁት በዛ ምክንያት ነው አይደለ? ስለዚህ ለምንድን ነው ብሩኬን ሲያነሳ ዝም የምትው? አንቺ ብትሆኝ ከዚህ በኋላ እንደፈለጉ ይሁኑ፣ ተዋቸው፣ የራሳቸው ጉዳይ፣ እንደፈለጉ ይሁኑ የምትው። እስካሁን ድረስ ብሩኬንም እየተጠራጠርሹ ነው ማለት ነው። ከሱሲ ጋር እንዳለ ነው የምታስቢው ማለት ነው። ብሩኬ ለጥፋቱ ይቅርታ ብሎሻል። ግን ድጋሚ የራሳቸው ጉዳይ ባቴ፣ መልካም ነው። ይሄ ጥሩ አይደለም። በቃ ደስ አይልም። ምክንያቱም ቁመሽ እያወራሻለሹ ከብሩኬ ጠላት ጋር ነው። የእሱን ጉዳት የሚፈልግ ነው። እንደማውቀው ደግሞ አንቺ የእሱን ጉዳት አትፈልጊም። ብሩኬ እንዳይታሰር ብለሽ መሰለኝ ከእሱ ቤት ይሄድ ችው። ስለዚህ ለምን በጠላቱ ፊት ይሄን ያክል ፊት መስጠት አስፈለገ? እና ሀይሚ ራስሽን ጠብቂ፣ ራስሽን ሁኚ። ነገ ምን እንደሚፈጠርብሽ ዛሬ ሀብል ተሰጠሽ፣ ከዛ ደግሞ ነገ ምን እንደሚመጣብሽ ምንም አታውቂም። እና የሰው ልጅ የክፋቱ መንገድ በጣም ብዙ ነው። ምን እንደሚያደርግሽ አታውቂም። ራስሽን ብትጠብቂ ደስ ይለኛል። የዛሬ ቪዲዮዎች ግን ምንም አላስደሰተንም፣ እውነት ለመናገር ያስደሰታቸው፣ እንግዲህ ሁሉም ማንም ሰው አንድ አይነት ሀሳብ የለውም ውዶቼ፣ ሁሉም ሰው እንደተረዳው ነው የሚረዳ። እኔ ግን ዛሬ ባትቀበለው ብዬ አስቤያለው። በቃ ይሄ ልክ አደለም ነው፣ በእኔ በኩል ይሄ ልክ አደለም። በቃ በፍጹም ልክ አይደለም።